ባታችን በሰማያት ያለህ በድጋሚ እንኳን አደረሳችሁ። ቀደም ሲል ስንነግራችሁ እንደነበረው ይህንን በዓል የትንሳኤን በዓል ምክንያት አድርገን ወደ እናንተ እያሻገር ነው ያሉ ፕሮግራሞች በሙሉ እየተላለፈ የሚገኘው ከቢሯችን በጣም በቅርብ ርቀት በሚገኘው በከተማና መሰረተ ልማት ሚኒስቴር ህንፃ አናት ላይ ነው የምንገኘው። በጣም ያማረ ደስ የሚል ጊዜ እያሳለፍን ነው። እዚህ ደግሞ የተገኘንበት ብዙ ምክንያት አለ። ዋንኛው ግን ጉርብትና ነው። እሱን አስመልክተን ደግሞ ከክብርት ሚኒስትሯ ጋር ቆይታ አደርጋለሁኝ። ስለመጣች ስለተገናኘን፣ ክብርት በጣም ነው የማመሰግነው። እኔም አመሰግናለሁ፣ ስለመጣችሁ ደስ ብሎኛል። ምን አነሳሳችሁ ብለሽ መጠየቅሽ አይቀርም መቼም እዚህ የተገኘንበትን ምክንያት ቦታው በጣም ነው የሚያምረው። በተለይ በማታ ልዩ ድባብ አለው። መልኩን እያየ ኖሮ ከተማችንን በደንብ መገርመም እንችላለን። በላይ በታችንና ምን ጉድ ነው ብለናል። ይኸኛውንም ቀን ይህንን ያማረ ቀንም ጊዜም ለማሳለፍ ደግሞ የመረጥንበት ምክንያት ይሄ ይመስለናል። ስናልፍ ስናገድ እንመለከተው ነበር። ሁነኛ ቀን ያገኘን ይመስለኛል። በጣም ጥሩ አዎ። ተሰራ ይህንን ተሰራ መልክ እንዴት ደግሞ ተቀናጀ የሚለውን ብናቀው ጥሩ። እሺ፣ አሁን አመሰግናለሁ። በመጀመሪያ እንኳን እንግዲህ ለትንሣኤ በዓል ለፋሲካ በዓል መላው የክርስትና ሃይማኖት ተከታዮችን እንኳን አደረሳችሁ ለእናንተም ለመላው ኢትዮጵያውያንም ማለት እፈልጋለሁ። እንግዲህ ይሄ ቦታ የከተማና መሰረተ ልማት ሚኒስቴር ነው አናት ላይ ነው ያለ ነው። እንግዲህ ይሄ ቴራስ በተለምዶ የሚባለው ቦታ እንግዲህ ቀደም ሲል ምንም አይነት አገልግሎት ያልነበረው አገልግሎት መስጠት አለመስጠቱ ሌላ ጉዳይ ሆኖ ከፍተኛ ፍሳሽ ምናምን ያስቸግር የነበረበት አካባቢ እና እንዲሁ የባከነ ቦታ ነበር እና የክቡር ጠቅላይ ሚኒስትራችን ከቢሮ እስከ ሀገር የሚለውን ፕሮጀክት እኛም ከቢሮችን ጀምረን እንግዲህ ወደ ከተማ እያሰፋን የመጣንበትን መንገድ ማየት ይቻላልና፣ የሀሳብ ለውጦች ካሉ ሀሳብ ሁሉ ነገር እንደሚወ። የሁሉ መልካም ነገር ውጤት ሁሉ የሀሳብ ውጤት እንደሆነ እና የምናያቸው የሚያማምሩ ነገሮች ሁሉ ከበስተጀርባቸው የሀሳብ ለውጦች የሀሳብ ውጤቶች ናቸው ያሉት። እንግዲህ እዚህ ቦታ ላይ እናንተ እንኳን ጎረቤት ናችሁ። ዓመት በዓል ጠብቃቸዋል ለመምጣት የሚጠበቅባቸው ሌሎችም ዚህ እንለምዳለን ዓመት በዓል መጠበቅ የሚለባቸው በጣም ደስ የሚል ነው። ጉርብትና እንግዲህ በኢትዮጵያ ባህልም፣ በምስራቅም፣ በምዕራብም፣ በሰሜንም በየትኛውም የሀገሪቷ ጫፍ ጉርብትና እንግዲህ ልዩ ትርጉም አለው። በእኛ ወደ ምስራቁ አካባቢ እንዲሁም ተረት አለው አለ ጃኒት ቲኦላ ጃኒ ይባላል። ይሄ ማለት ማለት ነው ከአላህ ቀጥሎ መጀመሪያ የሆን አደጋ ቢደርስብሽ ይሆ ነገር ብትሆኝ መጀመሪያ ፈጣሪሽን ትጠሪያለሽ። ከአላህ ቀጥሎ ደግሞ ያለው ጎረቤት ነው ይባላል እናት አይደለም ወንድም እህት ምናምን አይደለም። እሱ በጣም ሰከንደሪ ነው ማለት ነው። እና ጎረቤትም ሐቅ አለው ይባላል። እንግዲህ ጎረቤት ቅርብ ነው፣ ጎረቤት ሁሉ ነገር ነው ማለት ነው እና ስለዚህ እናንተ መብትም አላችሁ ለማለት ነው። በእርግጥ ፈጣሪ ሲወደን ሰው ነው የሚሰጠን፣ በዛው ልክ ሲወደንም ሰዎችንም ሁነኛ ሰው አይደለም ብለው ከህይወታችንም ያስወጣል። ይሄኛው ነው መንገዱ ብሎ ይነገረናል። በተለይ ግን በስራም በትምህርት ቤትም ከምን በላይ ግን በሰርክ ህይወታችን ትልቅ ዋጋ ያላቸው ጉርብትና ላይ የምናገኛቸው ሰዎች ናቸው። በሰርክ ህይወታችን አብረው ስለማይነጣጠሉ ማለት ነው እና በስራ ደግሞ የሚያልፍ ጊዜ ኃላፊነቱም ከፍ ያለ ስለሚሆን የሴቶችም ጫና ከፍ ያለ ነው የሚሆነው። ጉርብትናውን ደግሞ እንደግሞ ዓለሙን እንመልከተው፣ ከሥራ ውጭ ያለውን ደግሞ የእርስዎን አህ ጉርብትና። እንግዲህ ሰው መቼም ብቻውን አይኖርም አይደለ? እና አሁን አንቺ የፈለገ ሀብት ቢኖርሽ የፈለገ ጸጋ ቢኖርሽ፣ መቼም ያለ ሰው መቼም ያለ ጎረቤት ህይወት እኮ ትርጉም የለውም፣ ትርጉም የለሽ ነው የምትሆነው። እና በጉርብትና ህይወት ውስጥ እንግዲህ መቼም እኔ ጎረቤት የሆኑ ሰዎች ቢናገሩ የበለጠ ጥሩ የሚሆን ይመስለኛል። በተቻለ መጠን እኔ ሰው ወዳለው ናቹራሊ ጎረቤት ደግሞ ሲሆን ሀቅም አለብሽ ምን አንቺ ጋር የሚሻት ነገር እዛ ሌላ ተጽዕኖ እንዳያመጣም ጭምር ከምግብ አኳያም ራሱ መጠንቀቅ ያስፈልጋል። አስተምሮቱ ባህሉ ብዙ እንትን አለው እና በጉርብትና ህይወት በጣም ደስተኛ ሆኜ በማህበራዊ ህይወቴም በጣም ሰክሰስፉል ሰው ነኝ ብዬ ነው ማስበው። እና ይሄ አብሮነትን የኛነትን መሰብሰብን እና ወደ አንድ አመለካከት ለማምጣት ይሄ ልዩነትን ርቀትን ለማጥበብ ብዙ ጥረት ሳደርግ ኖር ያለው እንግዲህ ከታች ጀምሮ እዚህ እስከምደርስ ድረስና ድረስ እና የተሳካ የጉርብትና ህይወት አለኝ ብዬ ማለት እችላለሁ። ጎረቤቶቼ አንዳንዱ ጎረቤቶቼ ልክ እኔ በመታረሻ ሰዓቴ በአራስ ወይስ ወልድ ያመት ረፍታቸውን ሞልተው ከኔ ጋር የሚቀመጡ ናቸው አብዛኞቻቸው፣ እና በጣም በጣም የሚገርም የጉርብትና የአብሮነት ህይወት አለኝ እውነት። በዚህ አጋጣሚ አንድ እንዳሁም ክርስቲያን ናት፣ ኦርቶዶክስ ወይንሸት ትባላለች። ወይንሸት ለገሰ አሁንም በህይወት አለች። እኔ ሁለት ልጆች ስወልድ ያመትረፍት እየሞላች አርባ ቀን እኔ እስከሚሆን ድረስ ሁሉ ነገር ቴክ ሄደ የምታደርገው ጎረቤት ናትና ጎረቤት ከእናት በላይ ከህት ከወንድም በላይ ትርጉም አለው። እዚህም አሁንም ስኖርም ጭምር በተመሳሳይ መንገድ የቀጠለበት መንገድ አለ። በጣም ደስ ይላል። በጣም በጣም ደስ የሚል ነገር ነው። ይህንን በረከት ብዙዎቻችን ላንታደለው እንችላለን። ደግሞ ስራም አያዳርስም ጫናው ከፍ ያለ ስለሆነ አስፈልጊው ጊዜ ይገኛል ወይ? ከዛ ደግሞ በተቀበልነው ልክ ደግሞ መመለስ ይጠበቅብናል ይጠበቅብናልና እንደው ከወዳጅነት ሚዛን አለማግደልን የመሰለ ከባድ ኃላፊነት የለውም። እውነት እሷን ያህል እሷ የጠቀመች ምን ያህል የረዳች ምን ያህል እኔ ረድቻታለሁ ማለት አልችልም። እውነት ለመናገር ከልቤ ግን እንደምወዳቸው ያምናሉ፣ ያውቃሉ፣ ያውቃሉ። ባገኘ ኋት ሰዓት ግን ወሳኝ የሚባሉ ሞመንቶች ላይ ለመገኘት ጥረት አደርጋለሁ። የትኛውንም ሰዓት ማታም ሊሆን ይችላል አጉል ሰዓትም ሊሆን ይችላል። ብቻ ለመገኘት ጥረት አድርጋለሁ። አብሮነትን ለማሳየት ደግሞ ሰው ሲፈልግሽ በቦታው ላይ ለመገኘት ደግሞ ጥረት ማድረግ ያስፈልጋል። ሁሌ አብሰንት በሆንሽ ቁጥር ደግሞ ለተጠፊም ስትሽ ያለሽ እና ሁለቱን ለማስታረቅ እንግዲህ ከፍተኛ ጥረት አድርጋለሁ። አይ ቲንክ የተሳካልኝ ነው ይመስለኛል። ዘም ብዬ በጣም እሱን እሱን ማየት ይቻላል። ፍሬውን ምን አብረው በዙሪያችን በሚገኙ ሰዎች ይመስለኛልና በዓል ደግሞ እንዲህ አይነት ነገሮችን ለማሰብ ወደኋላ በተለይ ለመሄድ ጥሩ አማራጭ ይመስለኛል። አሁንም ያሉት ወዳጆ ከዛም ደግሞ ከልጅነት ጊዜ ጋር ተያይዞ በሃይማኖት የተለያዩ ብትሆኑ፣ ግን በጋራ ደግሞ የምታሳልፉት ጊዜ በጣም የደመቀ ነው የሚሆነው እና ኢድንም በቅርቡ አክብረናል። እንዲህ ነበር የልጅነት እና የበዓል ትዝታዎትን ደግሞ ብንጋራ እንዴት። ግሩም ነው። በጣም የሚገርምሽ ልጆች ሆነን ያው መስራቅ አካባቢ ላይ ብዙ ልዩነት የሃይማኖት ልዩነት አሁን ካደግን በኋላ እንጂ ብዙ ልዩነቱን አታውቂም። ለምሳሌ ክርስቲያኖች ሆነው መድረሳ ቁርአን አብረን እንሄድ ነበረ። እንደውም ቁርአን ልጆችን ፋስት ያደርጋል ጎበዝ ያደርጋቸዋል እየተባለ ብዙ አብረናቸው ቁርአን እንቀራ ነበርና ግን ክርስቲያኖች ናቸው። እኔ ለፋሲካ ለሁሉም አመት በዓል፣ ለዘመን መለወጫ፣ ለእንቁጣጣሽ፣ ገና ለዚህ ሁሉ ልብስ ይገዛልን ነበር። በዓል ይገዛልን ነበር። አበቡሽ የምትባል ጓደኛ ነበረች ለሷ ሲገዛ ለእኔ ዝም አይባልም። ይገዛልናል ማለት ነውና ከዛ በኋላ እኛ ልብስ ነው የምንቆጥረው እንጂ እንትን አይደለም። የለም በቃ የጋራ ነው። የጋራ እንደሆነ ነው የምናውቀው። በዛ መንገድ ነው የሚያደግ ነው። በጣም የሚገርመው በእኛ ረመዳን ሲሆን ጓደኛዬ ለኔ ትጾማለች። የነሱ ደግሞ ሲሆን እኔ እጾም አለው። ከዛ ስንጣላ ደግሞ ልጅነት አለ አይደል? እኔ ለአንቺ ግን የጾምኩት ቢንቀም ብቻ ነበር። ቁጥር ይቆጠረል ሶስት ቀን ጎደለ ማለት ይጀምራል። የእኔ እነዚህ ነበር፣ ሌላች ጊዜ እነዚህ ነበር የተባባልን፣ በጣም በጣም እንዳው ማይረሳ ጊዜ፣ ጥሩ ትዝታም ነው እና የጋራ በዓል እንደሆነ ነው ሁላችንም የምናውቀው። አሁንም የጋራ በዓል ነው። በእርግጥ ልጅነት ላይ የሰራነው ነገር አይደለም፣ ከፍ እያለ የሚመጣ የተለየ ትዝታ ለመሰለኝ። መስማት አለብን። ይገርመኝ በፎር ሰብ ሪዝን ግዴታ እንደሆነ ሁላ እና ከዛ ስናፈጠር አብረን ሰብሰብ ብለን እናፈጥራለን። በቃ እዛ ቤት ነው እዚህ ቤት ነው። አብሮነት በቃ የእኔ የምትዩው ነገር የለም። የአንቺም ንብረት የአንቺ ንብረት አይደለም፣ የጋራ ነው የኛ ነው ነው የሚባለው። እና ወደኛ አካባቢ ደግሞ ትንሽ ገባ የሚል ይመስለኛል። ያ ባህል እያደገ ሰውም ካደገ በኋላ በእድገት የሚጨምሩ ነው የሚመጣው። በጣም በጣም የሚገርም ትዝታ ብቻ አለና በሰው ብር ሁሉ እከሌ ይሄን ያህል ብር ስላለው እኔ ተስቼ ማግባት አለብኝ ብሎ አሁን ወጣት ከሆነ በኋላ በአንዱ እሱ ዲዳርት ሁሉ ነገር ጨርሶ ምን ብራ አለ እንደ ማለት ነው። በጣም በጣም ማለት የምችለው ሰው በዛ መንገድ ነበር ያገባው። አሁን ግን ጥሩ አይደለም እና ይሄ አብሮነት በጣም የሰፋ ነው ያለ ከባህል ጋር ከአካባቢው ጋር እና አብሮነት እንግዲህ የሁላችንም መሰረት ይመስለኛል። እሱ እያደገ ሲመጣም አሁንም ምን ጥሎሽ የሚሄድ ነገር አይደለም የምትኖሪበት ነው ስትሰሪም ከሰራተኞች ጋር የሚኖረው ከስራ ባልደረባ ጋር፣ ይኸው ከእናንተ ጋር በጉርብትና ነው የተገናኘነው። ስለዚህ ይሄ ቦታ አሁን ይከፈል ቢባል ስንት ልትከፍል እንደምትችሉ ይሄ በዋጋም አይተመንም። አብሮነት ደግሞ ከዋጋም በላይ ነው እና ስለመጣችሁ ደስ ብሎኛል። ትዝታዬንም ቆስቆሰሽ እንግዲህ ያጉላጉላ አረግሽኝ ማለት ነው። በጣም ደስ የሚል መልከኛ ትዝታና በጣም የልጅነት ጊዜ ነበር ማለት ነው። በእውነቱ ግን በዓል በመጣ ቁጥር ምን ቶሎ ወደ አይምሮ ይመጣል? ምን ትዝ ይለታል? እንደዚህ ቢሆን ዛሬም ደግሜ ብኖረው ብለው የሚመኙት ነገር በእርግጠኝነት መምረጥ የሚያስቸግር ይመስለኛል። ግን ቀድሞ የሚያስቡት ቶሎ አመት በዓል ሲባል ሂና እናረግ ነበር እጃችን ላይ እና ለሊቱ ሙሉ ሂና ታስሮ ልብሱን ተሸክመሽ ነው የምታድር። ሮጦ መሄድ ነው የሚመስሉ አይደል? ያ ነገር የት ሄደህ ነው? ልብሱን በቃ ይዘሹ እስኪ ነጋ። ውጭ ብሉም እኮ ማደር ይችል ነበር። እና ያ ትዝታ አሁን ላይ ልጆቻችን ላይ ደግሞ እሱን ነገር አናይም። ምናልባት ልብሱን ወይስ ምንድን ነው የሚለው ነገር ሁሌም አስታውሰው፣ እሱን ነገር ለምንድን ነው አሁን እንደዚህ አይነት ነገር እንትን ትያለሽ። እና በቃ መጠራራቱ አንዱ ጋር መሆኑ በቃ ቀኑ ሰዓቱ አይበቃሽም፣ እንዲሁ ስንጠያየቅ ስንጨዋወት። እና ዓመት በዓል ሲባል ያቺ ለሊት ቆመሽ የምታድሪያት ልብሱ ልም ትሸክመሽ እሱ ነው ትዝ የሚለኝ። በጣም የማይረሳ ጊዜ ነው። ከፋና ጋር ተቋማችሁ በጣም በቅርበት ያው የቢሮችን መቀራረብ ብቻ ሳይሆን በስራም ደግሞ ብዙ የሚያቀራርቡን በጋራ የሚያደርጉን ስራዎች ስላሉ በጋራ እየሰራን ነው። እሱን ደግሞ እናሳው እስኪ ካለፈው ደግሞ ወደፊቱ ስለሆነ ከፍ ያለ ስለሚሆን ነው። እውነት ነው፣ እውነት ነው። እንግዲህ ፋና የኛ ትልቁ የሚዲያ አጋራችን ነው። በአብሮነት እንሰራለን። በአጉሜን በፋና የሚል በጣም ሰክሰስፉል የሆነ ፕሮግራም አለን። እሱ ብቻ ሳይሆን ብዙ የተለያዩ በተለይ እንደ ከተማና መሰረተ ልማት ሚኒስተር በከተሞቻችን ላይ የምንሰራቸውን ለውጦች አጠቃላይ ኢኮኖሚያዊ ላይ ማህበራዊና ፖለቲካዊ ላይ ከተሞቻችን እያመጡ ኮንትሪቢዩት እያደረጉ ያሉት አስተዋጽኦ ቀላል ነው ተብሎ የሚወሰድ አይደለም። ምንሰራቸውን ስራዎች ህዝብ ጋር እንዲደርስ በማድረግ ሂደት ውስጥ ደግሞ ፋና ትልቅ ሮል አለውና በዚህ አጋጣሚ ፋናን፣ አመራሩን፣ መላ ሰራተኛውን እንኳን አደረሳችሁን ብዬ ማመስገን እንፈልጋለሁ። በጣም ነው የምናመሰግነው። ከመለያየታችን በፊት ግን ጊዜዎትን ሳልሻማ እንኳን አደረሳችሁ መልዕክቶትን ደግሞ እንስማ። ለመላው የክርስትና እምነት ተከታዮች እንኳን ለትንሳዔ በዓል ለፋሲካ በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር፣ የአንድነት፣ የመተሳሰብ፣ የመቻቻልና የብልጽግና እንዲሆንላችሁ እመኛለሁ። በድጋሚ እንኳን አደረሳችሁ። ከመለያየታችን በፊት ቦታውን አስፈቅጃለሁ። በየትኛውም ጊዜ እየመጣሁ ቡና መጠጣችን፣ ኤኒ ታይም፣ አመት በዓል መጠበቅ የለባችሁም። በጣም ነው የማመሰግነው። የከተማና መሰረተ ልማት ሚኒስትር ሚኒስትር አብረውን ስለቆዩ በጣም እናመሰግናለን። ከብጫንቱ ስለሰጡን ጊዜንም እናመሰግናለን። እናመሰግናለን። በድጋሚ መልካም በዓል ይሁንላችሁ።